አሰብን በወታደራዊ መቆጣጠር ይቻላል ወይ የሚለው በብዙ መልኩ የሚታይ ነው። አሰብን በኃይል ልንቆጣጠር የምንችለው አሁን ያለውን የኤርትራን መንግስት ገልብጦ የአሰብ ወደብን ለኢትዮጵያ አሳልፎ የሚሰጥ መንግስት በማቋቋም ነው። ይህን ያለው ፖለቲከኛው ጀዋር መሐመድ ነው። ከሰሞኑ በፕሬዝዳንት ኢሳያስ ኦሮሞማ ንግግር። ቁጣውን የገለጸው ጅዋር ኢትዮጵያ አሰብን በኃይል መቆጣጠር ትችላለች ወይ የሚለውን ጥያቄ በተመለከተ ሰፊ አተታ አስነብቧል። በሃተታውም አሰብን በወታደራዊ ኃይል ኢትዮጵያ መቆጣጠር ትችላለች ወይ በሚለው ዙሪያ ሶስት ቢሆንታዎችን አስቀምጧል። በዝርዝር እንመልከታቸው። ጅዋር መሐመድ እንዲህ ይላል። አሰብን ለመያዝ የሚደረገው ወታደራዊ አካሄድ በሶስት ደረጃዎች ሊከናወን ይችላል። የመጀመሪያው አሁን ያለውን የኤርትራን መንግስት ገልብጦ የአሰብ ወደብን ለኢትዮጵያ አሳልፎ የሚሰጥ መንግስት መቋቋም ነው። ውስብስብ የሆነው የኤርትራ ውስጣዊ ፖለቲካና የአፍሪካ ቀንድ ሁኔታ ይህን ማድረግ ያስችላል ወይ የሚለውን ለጊዜው እንተው። ቢቻል እንኳን የኤርትራ ብሔርተኝነት ከሰባ ዓመታት በላይ በጦርነት ወላፈን ሲግል የነበረ በመሆኑ ማንኛውም ኢትዮጵያ ስልጣን ላይ የምታስቀምጠው ቡድን ከጅምሩ ከፍተኛ የቅቡልነት ችግር ስለሚገጥመው አንድ ስንዝር መሬትን የመስጠት አቅም አይኖረውም። ከሰጠ ደግሞ ውሎ ሳያድር በውስጣዊ አመፅ ይናጣል። ለዚህ ማሳያው አብይ የወደብን ጉዳይ እንዳነሳ የኢሳያስን መንግስት ክፉኛ በመኮንን የሚታወቁት የኤርትራ ተቃዋሚዎች እንኳን ድምፃቸውን ከፍ አድርገው መቃወማቸው ነው የብሔርተኝነትን ኃይል መረዳት የፈለገ ትግራይን ለመደፍጠት የተደረገውን ሙከራና የገጠመውን ፈተና ማስታወስ ይኖርበታል በማለት ኢሳያስን ገልብጦ አሰብን በኃይል መያዝ ሊያዋጣ እንደሚችል ገልጸዋል። በሁለተኝነት ጅዋር ያስቀመጠው ኤርትራን ሙሉ በሙሉ በኢትዮጵያ ስር መመለስ የሚለውን ጉዳይ ነው። ይህ የዓለም አቀፍ ሕግን መጣስ ብቻ ሳይሆን የኤርትራ ብሔርተኝነት ላይ ቤንዚን በማርከፍከፍ ማለቂያ ወደሌለው ጦርነት መግባት ነው ሲል ይህ እቅድ ሊሆን እንደማይችል አንስቷል። በሦስተኛነት ፖለቲከኛው ያስቀመጠው በአሰብ ዙሪያ ያለውን መሬት ቆርጦ መውሰድ የሚለውን ጉዳይ ነው። ጅዋር እንዲህ ይላል፣ ይህ ለጊዜው ፕሮፖጋንዳና ህዝቡን እልል ለማስባል ይጠቅም ይሆናል። የዓለም አቀፍ ህግ ጥሰትን ወደ ጎን ንተውና አሰብን በጉልበት ቆርጦ ለመጠቀም የማያቋርጥ ወታደራዊ ጥበቃ ያስፈልጋል። በዚህ አይነቱ ጦርነት ምክንያት በሰውና በገንዘብ ላይ የሚደርሰው ኪሳራ ከወደቡ ከሚገኘው ትርፍ አንጻር አዋጭ ይሆናልን ሲል ይጠይቃል። በአጠቃላይ በጦርነት የባህር በር ተጠቃሚ ለመሆን መሞከር ከሚያስገኘው የትኛውም ጥቅም ይዞ የሚመጣው መዘዝ ይበልጣል የሚለው ጅዋር እንዲህ ሲል ይቀጥላል። የሚያስከትለው ቀጣይነት ያለው ጦርነትና ኢኮኖሚያዊ ክሳራ ወደቡን ማግኘት ከሚያስገኘው ጥቅም በብዙ እጥፍ ይበልጣል። ለምሳሌ ኢትዮጵያ በደርግ ዘመን የአሰብና የምጽዋ ወደቦች ቢኖሯትም እነዚያ 17 ዓመታት የኢኮኖሚ ውድቀት የታየባቸው ጊዜያት ነበሩ። በሌላ በኩል ኢትዮጵያ ከ1998 በኋላ እነዚህን ሁሉ ወደቦች እንዳትጠቀም ብትከለከልም ኢኮኖሚዋ በፍጥነት ያደገበት ዘመን ነበር። ልዩነቱ ምንድን ነው? በደርግ ዘመን ዘመን ኢትዮጵያ ወደብ ቢኖራትም ከፍተኛ የእርስ በርስ ግጭት ውስጥ ነበረች። በኢህአዴግ ዘመን ግን ወደብ ብታጣም አንጻራዊ ሰላም ነበራት። ሰላም ካለ ውሎ ቢያድርም የባህር በር ለማግኘት የሚያስችል ሁኔታን መፍጠር ይቻላል። የወደብ መኖር ግን የሰላም ዋስትና ሊሆን አይችልም ሲል ኢትዮጵያ ያለ ወደብ መኖር ትችላለች ብሏል። አሰብ ላይ ኢትዮጵያና ኤርትራ ግብ ግብ ላይ ናቸው። ኢትዮጵያ አሰብን ለመመለስ እየተዘጋጀች ሲሆን ኤርትራ ደግሞ አሰብን በመጠበቅ ተጠምዳለች። አሰብ አሰብ አሰብም ከሰሞኑ አይንና ግርግር የበዛበት ስፍራ ሆናለች። የኢትዮጵያ ብርቱ የባህር በር መሻት የአሰብን ጉዳይ ከተረሳበት ቀስቅሶታል። ኢትዮጵያ ከዚህ በኋላ ወደ ኋላ የለም ብላለች። ወትሮውም የኢትዮጵያ ንብረት የነበረችው አሰብ ወደ ቤቷ ልትመለስ ሽርጉዱ ደርተዋል። የኢትዮጵያ ሜካናይዝድ ጦርም ለዚህ ልዩ ሀገራዊ ተልእኮም በተ ጠንቀቅ ሆኗል። ጀነራል አባው ታደሰና ፊልድ ማርሻል ብርሃኑ ጁላም ለዚህ ተልእኮ ግዙፍ ሰራዊት መገንባቱን ባለፈው ሳምንት በአደባባይ ተናግረዋል። ኢትዮጵያ ሙሽራዋን አሰብን ልትቀበል ሽር ጉድ እያለች ነው። የአዲስ አበባ ሽር ጉድ አስመራን ግራ ጋብቷል። ባህር ሳይኖሯቸው ባህር ኃይል ሲያደራጁ ዝም አልናቸው። አሁን ደግሞ አሰብን ሳይይዙ አሰብ ላይ ፕሮጀክት ጀምረዋል የሚል ግራ መጋባት ከአስመራ ቤተ መንግስት እየተስተጋባ ነው። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ደረጃ አሰብን እና ምጽዋን በኩል ታስተዳድር ነበር። ምጽዋን አዳብራ በባህር ኃይል መርከቦች ሞልታ፣ አሰብን ደግሞ የንግድ መርከቦች አስፍራበት ነበር። ምጽዋ ላይ የነበሩትን የጦር መርከቦች ህዋትና ሻቢያ ተመሳጥረው ወደ የመንና ሌሎች አረብ አገራት ወስደው በርካሽ ዋጋ መጣላቸው አይዘነጋም። በ1950 ምት ማለትም የዛሬ 60 ዓመት አሰብ በስመ ወደብ ይባል እንጂ ከቶውም ከእውነተኛ ወደብ የሚቆጠር አልነበረም። ከተማውም በቂ የመጠጥ ውሃና የመብራት አገልግሎት አልነበሩትም። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ አጼ ኃይለሥላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙ። የወደቡም ዋና አስተዳደር በመከላከያ ሚኒስትር ስር ገብቶ የወቅቱ የመከላከያ ሚኒስትር የነበሩት በወንድማማቾቹ በገርማሜና በመንግስቱ ንዋይ መፈንቅለ መንግስት የተረሸኑት አርበኛው ራስ አበበ የመሐንዲሶችን እቅድ አጸደቁት። የግንባታውን ብድር የተገኘው ከዩጎዝላቢያ መንግስት ሲሆን የበላይ መሐንዲስቶችም ዩጎዝላቢያውያኖቹ ሲሆኑ ከኢትዮጵያ በኩል ደግሞ ኢንጂነር በቀለ ነበሩ። ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህ ገንዘብ ለዘመኑ በጣም በርካታ ነበርም። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ፣ ያሰብ ወደብ ተስፋፍቶ አስፈላጊ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆነ። የባህር ትራንዚት እና የጉምሩክ ቢሮዎች ተከፍተውለት ስራውን በስነ ስርዓት ጀመረም። የከተማውም ህዝብ በቂ መብራትና ውሃ አገኘም። እንግዲህ በእንዲህ መልኩ ነው የኢትዮጵያ መንግስታት አሰብን ከትቢያነት አንስተው ወደብ ያደረጉት። ሆኖም ግን በእንዲህ መልኩ አሰብን ወደብ ያስመለሱት ኢትዮጵያውያን ቢሆኑም የሻቢያ ሰዎች ግን አፋቸውን ሞልተው አሰብ የኛ ነው ማለታቸው እጅግ አስገራሚ ነው። 120 ሚሊዮን ህዝብ ተሸክማ በመሬት የተከበበች ኢትዮጵያ የባህር በር ታገኝ ዘንድ ግድ የሚላት ወቅት ላይ ትገኛለች። በግድም በውድም ባለም አቀፍ ህግም ኢትዮጵያ ወደብ እንዲኖራት መፍቀዱ አይቀሬ ነው። በአፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ፀጥታና ደህንነትን ለመጠበቅ ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንንም እውነት የአሜሪካና የአውሮፓ መንግስታት ጠንቅቀው ያውቃሉ። ስለዚህም ኢትዮጵያ በቀይ ባህር ላይ ወደብ የማግኘት መብት እንዳላት ይገነዘባሉ። ቀይ ባህር በዓለም አቀፍ ፖለቲካና የኃይል ሚዛን ረገድ ከፍተኛ ጠቀሜታ ያለው አካባቢ ነው። በአፍሪካ ኤስያና አውሮፓ መካከል ያለውን ግንኙነት በሚመለከት የሚያገናኘው ስትራቴጂካዊ አቀማመጥ ቀይ ባህርን የዓለም አቀፍ ንግድና የጦር ኃይል ማዕከል አድርጎታል። በተለይም በሱዝ ባህረ ገብና በባል ኤድ ማንደብ ወሽመጥ ያለው ቁልፍ አቀማመጥ ይህንን አካባቢ ለተለያዩ ሀገራትና ኃይሎች የፖለቲካና የስትራቴጂክ ትኩረት እንዲስብ አድርጓል። ቀይ ባህር በምስራቅ አፍሪካና መካከለኛው ምስራቅ መካከል ያለውን ድንበር ይይዛል። ሀገራት እንደ ግብፅ ሱዳንና ኤርትራ፣ የመንና ሳውዲ አረቢያ በዚህ አካባቢ ላይ የስልጣን ቁጥጥር ለማስፈን በመስራት ላይ ናቸው። በተለይም የሃይማኖት የብሔርና የኢኮኖሚ ጥቅሞች በዚህ ግጭት ውስጥ ትልቅ ሚና ይጫወታሉ። ይህ ባህር በዓለም አቀፍ ኃይሎች እንደ አሜሪካ፣ ቻይና፣ ሩሲያ እና አውሮፓ ህብረት ሀገራት ትኩረት የሳባ አካባቢ ነው። ቻይና በጅቡቲ የባህር ዳርቻ ላይ ወታደራዊ ቀጠና ስትገነባ፣ አሜሪካና ሩሲያ ደግሞ በአካባቢው የጦርና የኢኮኖሚ ተጽዕኖን ለማስፋፋት በምስራት ላይ ናቸው። ቀይ ባህር በአለም አቀፍ ንግድ ረገድ ቁልፍ አካባቢ ነው። በሱዝ ባህረ ገብ የሚደረገው ንግድ በአውሮፓ ኤስያና አፍሪካ መካከል የሚደረገውን የንግድ ልውውጥ ያሳልጣል። በተጨማሪም በየአካባቢው የሚገኙ የተፈ የተፈጥሮ ሀብቶች እንደ ዘይትና ጋዝ ለሀገራትና የውጭ ኩባንያዎች ትልቅ የኢኮኖሚ ጥቅም ያስገኛል። በቀይ ባህር አካባቢ የሚከሰተው የኃይል ሚዛን ትግል በአካባቢው ሀገራትና በዓለም አቀፍ ኃይሎች መካከል የሚከሰት ውድድር ነው። ይህ ትግል በወታደራዊ መስፈርቶች ግንባታ፣ የንግድ መንገዶች ቁጥጥርና የፖለቲካ ተጽዕኖ ላይ ያተኮረ ነው። ቀይ ባህር በፖለቲካ በኢኮኖሚ፣ በወታደራዊ ስትራቴጂክ ረገድ ከፍተኛ ጠቀሜታ ያለው አካባቢ ነው። የአካባቢው ሀገራት እና የዓለም አቀፍ ኃይሎች በዚህ አካባቢ ላይ መሰረታቸውን ለማስፋፋት በምስራት ላይ ሲሆኑ፣ ይህ የኃይል ሚዛን ትግል የአካባቢውን የፖለቲካና የኢኮኖሚ ውስብስብነት ያሳያል። በቀጠናው የሚገኙ ሀገራት ቀይ ባህርን ለመጠቀም የጋራ ስምምነቶችና በትብብር በጋራ ለመስራት እስካልተደረሰ፣ ይህ የቀጠናው ሀገራት ትግል ወደ ተጨማሪ ግጭት ሊያመራ ይችላል።